ሙ አለይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ ወንድም ህቶች እንደምናላችሁ ውድ ሰላም አልሐምዱሊላ። የዛሬ ቪዲዮ ደግሞ በአላህ ፈቃድ ስለ ተሽሁድ በትንሹ የምንመለከት የሆነ ማለት ነው። የቪዲዮ ደረሳችሁ ወንድም ህቶች ሸር ሰብስክራይብ ማድረጋችሁን እንዲያተረሱ ባረካላሁ ፊኩም። ባቡ ተሽሁድ። ተሽሁድ ማለት ሶላ በምንሰግድበት ጊዜ በሁለተኛ ወረካ እና በመጨረሻ ወረካ ላይ ቁጭ ብለን በአላህ እና በመልክተኛው ውዳሴ የምናቀርብበት ነው ማለት ነው። አን አብዱላ ብን መስዑድ ረዲላሁ አንሁ ቃለ አለመኒ ረሱሉላ ስለ ሰለም የአላህ መልክተኛ አስተማሩኝ አለ። አተሽሁደ ተሽሁድን አስተማሩኝ። ከፊ በይነ ከፋይህ የኔ መድያፍ በሳቸው መድያፍ መካከል ሆኖ ማለት ነው ከማዩአሊመኒ ልክ እንደሚያስተምሩት እንደሚያስተምሩኝ ማለት ነው። አሱረተ ሚናልቁርን ከቁርአን ሶራ እንደሚያስተምሩኝ ይህንም አስተአስተማሩኝ አለ። አታህያቱ ልላህ አሉ እንግዲህ ስለታሽ ሲያስተምራው ሲያስተምሩት ማለት ነው። አታህያቱ ልላህ ማለት የክብር ክብር፣ ለአላህ ክብር፣ አይነት በሙሉ አላህ ይገባው

እዝነት በአንተ ላይ ይሁን ወበረካቱሁ የአላህ በረከት በሙሉ ትረፍረፍ ያለ በረከት በአንተ ላይ ሁን እና ያለ ማለት ነው። አሰላሙ አለይና እንደዚህ ካልን በኋላ ደግሞ አሰላሙ አለይና ወደ የራሳችንን እንዞራለን ደግሞ ማለት ነው። ወደኛና እኛን መሰሎች መልካም የአላህ ባሪዎች ማለት ነው። ማለት ሶላት ለሚሰግዱት ማለት ነው እ ነግ ያለንምለውይን እኛን እኛም አስተሳሰቢ ለእንደኛው ደግሞ ሷት ለሚሰግዱ ሰዎች ዱዓ እናደርጋለን ማለት ነው። አሁን አንድ ሰው ሁሉም ሰው ይሄ ሷት ሲሰግድ ለእኛም ለሁሉም ሰው እንደዚህ እኛ እንደምንለው ሲል ለሁሉም ሰው ዱዓ ያደርጋል ማለት ነው። አሰላሙ አለይና፣ ሰላም በእኛ ላይ ይሁን። ዋላ ኢባድ ላሂ በአላህ መልካም ባሮች ደጋግ ባሮች ላይ ሰላም ይሁን እና ለማት ነው አሷሊሂን እንዲሁም ልጋግ ባሮች ላይ ሷሊህ ባሮች ላይ ማለት ሰላም ይሁን እናለን። አሽሃዱ እመሰክራለሁኝ አንላ ኢላሃ ኢለላህ ከአላህ ውጭ በእውነት የሚመለክ አምላክ እንደሌለ እመሰክራለሁኝ እናለን ማለት ነው ብሎ ነው ያስተማሩት። ዋአሽሃዱ እንዲሁም እመሰክራለሁኝ አነ ሙሐመደን ሙሐመድ ኮ አብዱሁ ወረሱሉሁ የአላህ ባሪያና መልእክተኛ ነው ብለን እና አለ ማለት ነው። እሱም እሳቸውም ነብዩም ለአብዱላህ ብን መስዑድ ያስተማሩት እንዲህ ብለው ነው ማለት ነው። ስለዚህ የማታቁ አዲስ ጀማሪዎችም እንዲህ ነው ማለት ነው። በአላህና በመልክተኛው ላይ ውዳሴ የምናቅርበው ማለት ነው። ወፊ ለብዚህ በዚህ ደግሞ ዘገባል ቀጣዩ ማለት

ወፍሂ እንዲሁም በዚህ ዓዲስ ውስጥ ማለት ነው። ፈኢነኩም እናንተ አለ ኢዛ ፈአሉትም ዛሊከ ይህን ጉዳይ በፈጽማችሁ ጊዜ ማለትም ይህን አተህየቱን ባህል ጊዜ ማለት ነው። ኢዛ ፈአሉትም ዛሊከ ይህን ጉዳይ ባላችሁ ጊዜ ፈቀድ ሰለምቱም በእርግጥ ሰላምታ አወርዳችኋን አለ ኩሌ አብዱላሂ ሷልሂን በአላህ መልካም ደጋግ ባሮች ላይ ሰላም አወርዳችኋን አሉ። ስለዚህ እዚህ አታየል ስንቀራ በአላህ ደጋግ ባህሮች ላይም ሰላዋት እናወርዳለን። ፊሰማይ በስማይም ባሉት ወልአርዲ በመርትን ባሉት ያ ማለት በስማኤ ባሉት መላኢካዎች በምድር ባሉት ደግሞ ለአላህ ደጋግ ባሮች ላይ አላህም በሚገዙት ላይ ሰላዋት እናወርዳለን ማለት ነው። በስማኤ ማላካዎች የአላህ ባሮች ናቸው። በምድር የሚያሉት የአላህ ባሮች ናቸው ማለት ነው። ወፊህ እንዲህም በዚህ ባህርይ ስላይ አለም ፈየተኸየር ይምረጥ ሚንልመሳአልይህ በመሳአለት በእንትን በጠያቂ ማለት ነው ሚን ከጠያቂ ማለት ከጠያቂ ማያሻ የፈለገውን የጠይቅ ለእንትን ማለት ነው ለራሳችን እነዚህ ካልነ በኋላ እራሳችን ዱአ የፈለግን እንዲ ዱአ ማድረግ እንችላለን ማለት የአማን ሲቀር አሁን ምሳሌ በሰዎች ላይ የሆነ ክፉ አስበን ምናምን ሳይሆን በቃ ለራሳችን ከዱንያ እስከ ጀነት ሳኺረ ባለው ነገር ስራ እራሳችን ጉዳይ መጠየቅ እንችላለን ይሄው ምሳሌ ዝምድና ለመቆረጥ ዱአ ወይም ሰውን ለመጉዲያት ዱአ ምናምን ሳይሆን ስራ እራሳችን የፈለግን እንዲ ዱአ መስአል መጠየቅ እንችላለን ማለት ነው

አላ ዑሁዲ ለከ ሀድየትን ላንተ ሀድያን አልሰጥህምን? ማለት ነው። አላ አዋጅም የሚሆናን ዑሁዲ ለከ ሀድየትን ላአንተ ሀድያ ስጦታን አልሰጥህምን? ማለት እንግዲህ፣ አንድ ሰው ለአንድ ሰው ኢልም ሲያስተምረው ሀድያ እየሰጠው ነው ማለት ነው። ስለዚህ ይህም ሀድያ ነው። እነ ነብዩ ሰለም ሀረጅ አለና የአላህ መልክተኛ በእኛ ላይ ወጡ። ፈቁልና አልናቸው፣ ያ ረሱሉላህ። የአላህ መልክተኛ ቀዲ አሊምና በእርግጥ አውቀናን ከይፈ ኑሰሊሙ አለይከ በአንተ ላይ ሰለዋት እንደምናወርድ በርግጥ አውቀናን አሉ። ያ ማለት በነብዩ ላይ ሰለዋት እንደሚወረድ አውቀዋን፣ ግን ምንተዎ እንደሚወረድ አያውቁም። ሶሊ አለይከ በአንተ ላይ እንዴት እናውርድ? አሉ እንደሚወረድ አውቀዋን ግን ምን ብለው እንደሚወረድ አላውቁም። ቃላቱ ቃለ ቃ ያለ መልክተኛው ቁሉ በሉ አላሁማ ሶሊ አላ ሙሐመድ፣ አላህ ሆይ በሙሐመድ ላይ ሰላም፣ እዝነት አውርድ ወአላ አሊ ሙሐመድ በተከታዮቻችሁ ማለት ነው። በቤተሰቦቻቸው ላይ ሲባል ከቤተሰቦቻቸው ላይ ከነብዩ ቤተሰቦች ካፊርም ስላሉ በደጋግ በደጋግ በሷሌህ ቤተሰቦቻቸው የምንለው እንጂ በነዛም አይባልም ማለት ነው። በነብዩ በካፊሮች ቤተሰብ ላይ ሰራዋት አናወርድም። በአመኑት በአማኞች በነብዩ ቤተሰብ ነው የምናወርደው ማለት ነው። ከማ ሶላይታ ልክ እንዲያወረድከው ዓላ አሊ ኢብራሂም በኢብራሂም ቤተሰቦችም እንዲያወረድከው ምስገና ከፈት አላሁማ ጌታዬ ሆይ ባሪክ በረከትን ተረፍ አላ ሙሐመድን በሙሐመድ ላይ አላ አሊ ሙሐመድ እንዲሁም በሙሐመድ ቤተሰቦች በደጋጎች ማትም ከማ ባረክተ ልክ በረከት ተፍፍ እንዲያለው አላ አሊ ኢብራሂም በኢብራሂም ቤተሰቦችና በኢብራሂም ላይ እንዲያረክ በረከትን ተፍፍ እንዲያረክው በነብዩም ላይ